209 የዕለት ደራሽ እርዳታ እንደተለመደው በምግብና ምግብ ነክ ያልሆኑ አቅርቦት አግባብ የሚፈጸም ሲሆን ለምግብ 598 ሚሊዮን እና ምግብ ነክ ላልሆኑ አቅርቦት 350 ሚሊዮን በድምሩ 948 ሚሊዮን የአሜሪካን ዶላር እንደሚያስፈልግ ተለይቷል። ለዓመቱ የሚያስፈልገው የምግብ እና ምግብ ነክ ያልሆነ አቅርቦት በፌዴራልና የክልል መንግስታት በአጋር አካላት በህብረተሰቡና በግል ባለሀብቱ የሚሸፈን ሲሆን እስካሁን ባለው ጊዜ የፌዴራል መንግስት የመሪነት ሚናውን በመውሰድ አንድ ቢሊዮን ብር በመመደብ የምላሽ ስራ እየተሰራ ሲሆን የክልል መንግስታትም በራሳቸው ባጀት በመመደብ የምላሽ ስራውን እያከናወኑ ይገኛሉ። የእርዳታ አቅርቦቱ ከባለፈው ዓመት የዞረና በዚህ ዓመትም የተመደበውን ሀብት በመጠቀም ለአርብቶ አደርና ቆላማ ወረዳዎች ቅድሚያ በመስጠት የቀረበ በመሆኑ በሰው ህይወት ላይ ጉዳት እንዳይደርስና ከድርቁ ጥንካሬ አኳያ በእንስሳት ሀብት ላይ ሊደርስ የሚችለውን ከፍተኛ ጉድለት ማቃለል ተችሏል። ይሁንና እስካሁን ድረስ እየተደረገ ያለው ጥረት በአርብቶ አደሪው አካባቢ ያለውን የድርቅ አደጋ የሚመጥን እንዲሆን ለማድረግ ከፍተኛ ክትትል እየተደረገ ይገኛል። የእንስሳት ጉዳትን መቀነስና ትርጉም ባለው አግባብ ለመቀልበስ የሚቻለው ለርብ እንስሳት መኖው በማቅረብና የተቀሩትን እንስሳት ለገበያ ማቅረብ ሲቻል ነው። ሆኖም ግን እንስሳትን ለገበያ ለማውጣት የተሰራው ስራ ከችግሩ ስፋት አኳያ ሲታይ አነስተኛ ሆኖ ይገኛል። ስለዚህም የሚመለከታቸው አካላት በሙሉ ከፍተኛ ርብርብ ማድረግ ይጠበቅባቸዋል። በአጋር አካላት በኩል እስካሁን ድረስ ያለው እንቅስቃሴ ቀዝቃዛ ቀዝቃዛና ትኩረቱ በመካከለኛ ምስራቅ በምዕራብ አፍሪካና በጎረቤት አገሮች ላይ ያነጣጠረ ነው። በመሆኑም በሀገራችን የተከሰተውን የድርቅ አደጋ በመመከት ረገድ የመንግስት የህብረተሰቡ እና የግል ባለሀብቱ ድርሻ እጅግ የጎላ መሆን ስላለበት አገራዊ አቅምን አሟጦ ለመጠቀም ቅንጅታዊ አሰራርን ማጠናከር ይገባናል። የተከበረው አፈ ጉባኤ፣ የተከበራችሁ የምክር ቤቱ አባላት፣ በእድገትና ትራንስፎርሜሽን ዘመንም ሆነ በመካከለኛው ጊዜ ራያችን እንዳስቀመጥ ነው። በዚህ እቅድ ዘመን የሰውን ጉልበት በስፋት የሚጠቀሙ በዓለም አቀፍ ደረጃ በምርታማነት በጥራትና በዋጋ ተወዳዳሪ የሆኑ ቀላል የማኑፋክቸሪንግ ኢንዱስትሪዎችን ለመገንባት ለዘርፉ የተለየ ትኩረት ተሰጥቶ እየተሰራ ይገኛል። የማኑፋክቸሪንግ ኢንዱስትሪ ንዑስ ዘርፍ በተለይም የከፍተኛና መካከለኛ ማኑፋክቸሪንግ ኢንዱስትሪው አስተማማኝ የውጭ ምንዛሬ ምንጭ እንዲሆን የተጀመረው ስራ ገና ወደሚፈለገው ደረጃ ያልደረሰ መሆኑ በውል እየታየ ነው። ከዚህ አኳያ የነባር ኢንዱስትሪዎችን አቅም ለማሳደግ ለአዳዲስ የማኑፋክቸሪንግ ኢንዱስትሪዎች ማስፋፋት የአገር ውስጥና የውጭ ኢንቨስትመንቶችን በብዛትና በጥራት ለመሳብ ከፍተኛ ቴክኖሎጂ የሚጠቀሙ ኢንዱስትሪዎችን ልማት መሰረት ከወዲሁ ለመጣልና ከቀላል ኢንዱስትሪዎች ጋራ ለማስተሳሰር ከባድ የብረታ ብረትና፣ ኢንጂነሪንግ የኬሚካልና የፋርማሲውቲካል ኢንዱስትሪዎችን ለማስፋፋትና ኤክስፖርትና ስትራቴጂክ ገቢ ምርቶችን በአገር ውስጥ ምርቶች ለመተካትና ተመጋጋቢ ሆኖ እንዲፈጸሙ ለማድረግ ጥረቶች ሲደረጉ ቆይተዋል። የኢንዱስትሪ ፓርኮችና ክላስተሮችን በማልማት ለኢንቨስትመንት ምቹ ሁኔታ በመፍጠር የሀገር ውስጥና የውጭ ኢንቨስተሮችን በስፋት መሳብ፣ ዘመናዊ የስራ አመራር ልምድ በሀገር ውስጥ እንዲጎለብት በማድረግና አዳዲስ ቴክኖሎጂዎችን ወደ አገር ውስጥ እንዲገቡ በማድረግ በዋናነት የወጪ ንግድን በማስፋፋትና ከውጭ የሚገቡ የኢንዱስትሪ ምርቶችን በሀገር ውስጥ ምርቶች በመተካት የውጭ ምንዛሪ ገበያችን ለማሳደግ እና የኢኮኖሚ እና ማህበራዊ እድገታችን ለማፋጠም እየተሰራ ይገኛል። በክልሎች የተጀመሩ አራቱ የተቀናጁ አግሮ ኢንዱስትሪ ፓርኮች ፓይለት ፕሮጀክቶችን በማልማት በሚሊዮን የሚቆጠሩ አርሶ አደሮች ምርት ከኢንዱስትሪ ጋር ትስስር እንዲፈጥሩ በማድረግ በግብርና ምርቶች ላይ እሴት በመጨመር የገጠር ትራንስፎርሜሽን እና የግብርናና ኢንዱስትሪ ትስስር ማጠናከር በክልሎችና ከተማ አስተዳደሮች ከአነስተኛ ወደ መካከለኛ ኢንዱስትሪ ለሚሸጋገሩ የማኑፋክቸሪንግ ኢንዱስትሪ ባለሀብቶች ደረጃቸውን የተጠበቁ ኢንዱስትሪ ክላስተሮችና ፓርኮች እንዲያለሙ ሊያደርጉ የሚችሉ ስራዎች ተጀምረዋል። የኢንዱስትሪውን ዘርፍ በማስፋፋት የመዋቅራዊ ሽግግሩን ለማፋጠን ሰፊ የስራ እድል ለመፍጠር እንዲሁም የኤክስፖርት አቅምን ለማሳደግና የቴክኖሎጂ ሽግግርን በማፋጠን የኢንዱስትሪ ፓርኮች ልማት የተሻለ አማራጭ ሆኖ በመገኘቱ በተለያዩ ከተሞች በፌዴራል ሲሆን የተወሰኑ ኢንዱስትሪ ፓርኮች ወደ ምርት ሂደት ሊሸጋገሩ ችሏል። በአሁኑ ጊዜ በእቅድ ከተያያዙ የኢንዱስትሪ ፓርኮች ልማት ውስጥ ቀሪዎቹ አራት ኢንዱስትሪ ፓርኮች በጨረታ ሂደት ላይ ናቸው። የፓርኮች ግንባታ እንዲፋጠንና የአገር ውስጥም ሆነ የውጭ ባለሀብቶች ገብተውባቸው ወደ ማምረት እንዲሸጋገሩ ለማድረግ ከፍተኛ ጥረት ይደረጋል። ከላይ የተጠቀሱት አስራ ሶስት የኢንዱስትሪ ፓርኮችና በግል ባለሀብቶች እየለሙ ያሉ ሶስት ኢንዱስትሪ ፓርኮች ተጨምሮባቸው በክልሎች ከሚለሙ መለስተኛ ፓርኮች ጋር ተደምረው በተናጠል ኢንዱስትሪዎችን ካቋቋሙ የግል ባለሀብቶች ጋር ተቀናይቶ ሲታይ በሀገራችን የኢኮኖሚውን መዋቅራዊ ሽግግር ለማምጣት የሚያስችል መሰረት እየተጣለ መሆኑን አመላካች ነው። ስራው እጅግ ከባድና ውስብስብ በመሆኑ የሀገራዊ ባለሀብቶችን በተለያዩ ማበረታቻዎች በመደገፍ ወደ ማኑፋክቸሪንግ እንዲገቡ እየተደረገ ያለው ጥረት መጠናከር ያለበት ይሆናል። የሆነ ሆኖ የተያዘው አቅጣጫ በትኩረትና በጥራት ከተመራ እያጋጠመን ያለውን የውጭ ምንዛሬ እጥረት የመቅረፍና የዘላቂ ኤክስፖርት መሰረት የመጣል አቅም ያለው በመሆኑ ሁሉም ባለድርሻ አካላት አሁን እየተያየ ካለው አበረታች ድጋፍ በላይ ሄደው መደገፍና ማጠናከር ይገባቸዋል። የተከበሩ አፈ ጉባኤ፣ ተከበራችሁ የምክር ቤቱ አባላት፣ የኢኮኖሚ መሰረተ ልማቶች አቅርቦት ማሻሻል የኢኮኖሚውን ፈጣን መዋቅራዊ ሽግግር የሚደግፍና ሰፊ የስራ እድል የመፍጠር አቅም ያለው በመሆኑ በተቀመጠው አቅጣጫ መሰረት እስከ አመቱ አጋማሽም ትኩረት ተሰጥቶ እየተገበረ ይገኛል። ከዚህ አኳያ ግዙፍ የሆነውን የዘርፉን እቅድና አገልግሎት የማቅረብ ችሎታ ያላቸውን ተቋማትን ለመገንባት ትኩረት ተሰጥቷል። አፈጻጸሙ በሚታይበት ጊዜ ከመካከለኛ እስከ ከፍተኛ ደረጃ ያለ መሆኑን መገንዘብ ተችሏል። በመካከለኛ ደረጃ ላይ ያሉ አፈጻጸሞችን ለማሻሻልም ከፍተኛ ጥረት ይደረጋል። የትምህርትና ስልጠና ዘርፍ ውጤታማነትን ለማሳደግና የትምህርት ጥራትን በማስጠበቅ አገሪቱ የምትፈልገውን ብቁና ተወዳዳሪ የሰው ኃይል አቅርቦትን በቀጣይነትና በጥራት ለማፋጠን የሚያስችሉ መሰረታዊ ስራዎች እየተከናወኑ ይገኛሉ። በዚህ መሰረት ለትምህርትና ስልጠና ፖሊሲ ትግበራ የወደፊት የ15 ዓመት አቅጣጫ ጠቋሚ ፍሮንተ ካርታ የማዘጋጀት ስራ በመስራት ላይ ይገኛል። በዘርፉ የተያዘው እቅድ አፈጻጸምና ሽፋኖቹ የሚያሳዩት በቅድመ መደበኛ ወይም መዋለ ህጻናት እና በሁለተኛ ደረጃ የትምህርት ተሳትፎ ላይ ከፍተኛ የሆነ ርብርብ ማድረግ እንደሚጠይቅ ነው። የሁለተኛ ደረጃ ትምህርት ተደራሽነትን ለማረጋገጥ ባለፈው ዓመት የተጀመረው ትምህርት ቤቶቹን የማስፋፋትና ተጨማሪ ግንባታዎች የማካሄድ ስራ ተጠናክሮ ሊሰራ ይገባል። የቴክኒክና ሙያ ትምህርትና ስልጠና ዘርፍ የሙያ ደረጃና ብቃት ምዘና በአሰልጣኞች ልማትና ተቋማት አቅም ግንባታ እንደዚሁም ኢንዱስትሪ ኤክስቴንሽን እና ቴክኖሎጂ ሽግግር ዙሪያ የተለዩ ተግባራት ተከናውነዋል። የቴክኒክና ሙያ ትምህርትና ስልጠና ተቋማት ተደራሽነትን ለማሳደግ በአገሪቱ ያሉ ዜጎች እኩል የስራ እድል ተጠቃሚ እንዲሆኑና ለኢኮኖሚው እድገት አስተዋጽኦ ማድረግ እንዲችሉ ተቋማትን በዋና ዋና ወረዳዎች ተደራሽ ለማድረግ እየተሰራ ይገኛል። በከፍተኛ ትምህርት ዘርፍ ተደራሽነትን ለማሳደግ በመደበኛ ፕሮግራም በነባር ተቋማት 136000 ተማሪዎች የተመደቡ ሲሆን የተቋማቱን የመቀበል አቅም ከማሳደግ ጎን ለጎን የ11 አዳዲስ ዩኒቨርሲቲዎች ግንባታ ሂደት በአማካይ 60 በመቶ ለማድረስ ታቅዶ እስካሁን ድረስ 42 በመቶ ማድረስ ተችሏል። በዘንድሮ ትምህርት ዘመን ወደ ከፍተኛ ትምህርት ተቋማት ከገቡት ተማሪዎች ውስጥ 42 በመቶ ሴቶች ሲሆኑ የቅድመ ምረቃ ፕሮግራሞች ላይ የሴቶች ተሳትፎ አርባ በመቶ መድረስ ችሏል። የሴት መምህራንንም የአመራርነት ቁጥርና ድርሻ ለማሳደግ የተለያዩ የማሳኪያ ስልቶች ተነጥፎ እየተገበሩ ይገኛሉ። በከፍተኛ ትምህርት ተቋማት ወሳኝ ግብዓት የሆነውን ተገቢውን የመምህራን ምጥጥን ለማረጋገጥ በዚህ ዓመት ከደረስንበት 24 ሺህ አካባቢ መምህራን በ2012 ሊደረስ ከሚገባው 33 ሺህ መምህራን ውስጥ 30 በመቶ የሶስተኛ ዲግሪ የቀሩት ደግሞ የሁለተኛ ዲግሪ እንዲኖራቸው ታቅዶ ስልጠናዎች እየተካሄዱ ይገኛሉ። የእናቶችን ጤና አገልግሎት የማሻሻል ስራ የቤተሰብ እቅድ አገልግሎት መስጠትን፣ የቅድመ ወሊድ አገልግሎትና በሰለጠነ ጤና ባለሙያ የሚሰጥ የወሊድ አገልግሎትን ያካተተ ነው። በዚህ መሰረት የእቅዶቹ አፈጻጽም በሁሉም ከሰባ አምስት በመቶ በላይ በመሆኑ ጉድለት የታየባቸውን ይበልጥ ለማሻሻል መትጋት ያለብን ይሆናል። የህፃናት ጤና ማሻሻል በተመለከተም የክትባት መርሃ ግብር አፈጻጸም ሲታይ እድሜያቸው ከአንድ ዓመት በታች ለሆኑና የጸረ አምስት ሶስት ጊዜ ክትባት ዘጠና አምስት በመቶ ማድረስ ተችሏል። አገሪቱን የሚመራው ፓርቲና መንግስት ከአመቱ መጀመሪያ ጀምረው በጥልቀት የመታደስ እንቅስቃሴ ውስጥ እንደሚገኙ ይታወቃል። በጥልቀት የመታደስ ንቅናቄው የባለፉት የአስራ አምስት ዓመታት የታድሶ እንቅስቃሴን በጥልቀት በመገምገም የተጀመረ ሲሆን ግቡም በታድሶ ጊዜ የተቀመጡና ባለፉት አስራ አምስት ዓመታት በተግባር ላይ ውለው ውጤት ያስገኙልንን አመለካከቶችና መስመሮች ይበልጥ በጥልቀት ለማስቀጠል እንዲሁም በሂደቱ ያጋጠሙንን የአመለካከት ዝንፈቶችና በተግባር የታዩ ህጸጾችን በማረም በሕዝብ ተሳትፎና ባለቤትነት የተመሰረተውን የህዳሴ ጉዟችንን ይበልጥ በጥራት ማፋጠንን ማዕከል ያደረገ ነው። በዚህ መሰረት በመሪው ፓርቲ ውስጥ የተለኮሰው እንቅስቃሴ ከሞላ ጎደል በስኬቶቻችን እና በጉድለቶቻችን ዙሪያ ጥልቅ መግባባት የተፈጠረበትና ለተግባር አፈጻጸማችን ምቹ ሁኔታዎችን እያስገኘልን ይገኛል። ይህ የጥልቀት መታደስ እንቅስቃሴ በፓርቲው ውስጥ ተጀመረ እንጂ የመንግስት አካላትንም ሆነ ሁሉን የህብረተሰብ ክፍሎች የታድሰው አካል ለማድረግ እየተፈጸመ ያለ ነው። እስካሁንም በፓብሊክ ሰርቪሱም ሆነ በተለያዩ የህብረተሰብ ክፍሎች የተለኮሰው የጥልቀት ታድሶ ለቀጣይ ተግባራዊ እንቅስቃሴ ለሚፈጠር መታደስ የተመቻቸ ሁኔታ መፍጠሩን ታምኖበታል። ይህ የታድሰው እንቅስቃሴ ዋና ፋይዳውም የተጀመረውን የሀገራችን ህዳሴ በጥራትና ዋናው ባለቤት በሆነው ህዝቡና የተለያዩ የዲሞክራሲ ተቋማት ተሳትፎ የአብዛኛውን ህዝብ እኩል ተሳትፎ ተሳትፎና ፍትሐዊ ተጠቃሚነት እያረጋገጠ መሄድ ነው። በመሆኑም አሁን የተፈጠረው ምቹ ሁኔታ በመጠቀም ተግባራዊ የአፈጻጸም እንቅስቃሴ ጋራ ተያይዞ በጥልቀት የመታደስ ጉዞ ይበልጥ በተጠናከረ ሁኔታ መቀጠል ያለበት ይሆናል። የታደሰው እንቅስቃሴ በጥልቀት እንዲካሄድ ሲወሰንም በአንድ ጊዜ ተጀምሮ በአንድ ወቅት የሚያበቃ ሳይሆን እየታደሱ በመስራትና እየሰሩ ይበልጥ በመታደስም ጥልቀቱ እየጨመረ የሚሄድ ተከታታይ ስራ በመሆኑ የተግባር ምዕራፍ የጥልቀት መታደስ እንቅስቃሴ በህዝባችን ተሳትፎ ይበልጥ እየተጠናከረ የሚሄድ ይሆናል። በጥልቀት የመታደስ እንቅስቃሴ ወቅት ከተለዩት ጉዳዮች አንዱ በአገራችን የተደራጀ የህዝብ ቀጥተኛ ተሳትፎ እንዲረጋገጥና በሂደቱም የመልካም አስተዳደርና የዴሞክራሲ ስርዓት ግንባታችን ስር እንዲሰድ ለማድረግ መንግስት ከተለያዩ ሲቪክ ማህበራት ጋር የሚያደርገው የአጋርነት ግንኙነት ስራ ተጀምሯል ስፋትና ጥልቀት እንዲያገኝ እያደረግን መቀጠል ያለብን ይሆናል። በተመሳሳይ ሁኔታ ከሲቪክ ማህበራት በተጓዳኝም የዲሞክራሲ ስርዓት ግንባታን ይበልጥ ጥልቀት እንዲኖረው ለማድረግና የመድበለ ፓርቲ ዲሞክራሲ ስርዓት በሀገራችን እንዲጎለብት ትልቅ አስተዋጽኦ ያደርጋል ብለን ያመንበት በፓርቲዎች መካከል የሚደረግ የውይይት የክርክርና የድርድር መስተጋብር በእንግሊዝኛው አጠራር ኢንተር ፓርቲ ዳያሎግ ስራም ተጀምሯል። ፓርቲዎች በተከታታይ ባደረጓቸው ግንኙነቶች ሂደቱ የሚመራበትን የአሰራርና የአመራር ስነ ስርዓት የመንደፍና በዚህ ላይ መግባባት ለመፍጠር ጥረት ሲያደርጉ ቆይተዋል። ሂደቱ በሰከነና በበሰለ ሁኔታ ይመራ ይሆናል የሚል እምነት መያዝ ተገቢ ይሆናል። ነገር ግን ከአንዳንድ አካላት ገና ከወዲሁ የሚቀርቡ ሀሳቦች ከመነሻቸው የተሳሳቱ በመሆናቸው ሂደቱን ሊያደናቅፉት ይችላሉ የሚል ግምት አሳድሮብኛል። አንዳንዶች መሪው ፓርቲና መንግስት ወደዚህ ዳያሎግ ለመግባት የወሰኑት ከፍርሃት የመነጨ እንደሆነ ሲያቀርቡ፣ ሌሎቹ ደግሞ የውጭ ኃይሎች ገፍቷቸው ነው የገቡበት የሚል የተዛባ አመለካከት ያንጸባርቃሉ። ሁለቱም ሀሳቦች በመሰረቱ የተሳሳቱ መሆናቸውን አስምሬ በመግለጽ የኛ መነሻ ግን በጥልቀት የመታደስ እንቅስቃሴ ካተኮረባቸው ጉዳዮች አንዱ የዴሞክራሲ ስርዓት ግንባታ ጉዳይ በመሆኑ በመሆኑና የመደብለ ፓርቲ ዴሞክራሲ ግንባታ ደግሞ የፓርቲዎችን ተቀራርቦ በሚያስማማቸው ጉዳዮች አብሮ በመስራት ምህዳሩ እንዲሰፋ ለማድረግና ባልተስማሙባቸው ጉዳዮች ደግሞ ዳኛ ለሆነው ህዝባችን እንዲፈርደው ለመተው ነው። በሌላ በኩል በታሪካችንም እንደሚታወቀው ከማንም ወዳጅ ጋራ በጋራ ጥቅሞቻችንና ፍላጎታችን ዙሪያ ተቀራርበን ለመስራት እንደምን ተጋ ሁሉ በማያስማሙን ጉዳዮች ላይ በጫና ምንም ነገር የማንፈጽም መሆናችንን ዓለም አውቆት ያደረ ጉዳይ በመሆኑ ነው። በመሆኑም ለሀገራችን ዲሞክራሲ ማደግ ጠቃሚ በሆኑ ጉዳዮች ዙሪያ ሂደቱ ውጤታማ ሊሆን ይችላል የሚል ተስፋ አለኝ። እናም የተሳሳቱን መነሻዎችን በማስወገድ የበሰለና ገንቢ ግንኙነቶች እንዲኖሩን በመንግስትና በሚመራው ፓርቲ በኩል ቁርጠኝነቱ ያለን መሆኑን እየገለጽኩ ሌሎች የፖለቲካ ፓርቲዎችም ተመሳሳይ አቋም ይኖሯቸዋል የሚል እምነት ይዤ ላበረታታቸው እፈልጋለሁ። በአመቱ መጀመሪያ አካባቢ በሀገራችን የተፈጠረውን አለመረጋጋት ተከትሎ የህዝቡን ሰላምና ጸጥታ ለማረጋገጥና ህገ መንግስታዊ ስርዓቱን ከአደጋ ለመከላከል ሲባል የአስቸኳይ ጊዜ አዋጅ በአስፈጻሚው አካል ታውጆ በተከበረው ምክር ቤት መጽደቁ ይታወሳል። ይህን ተከትሎ በሀገራችን ላይ ተጠቅኖ የነበረ አደጋ እንዲቀለበስ ማድረጋችንም ይታወቃል። በመሆኑም በቅርቡ የአስቸኳይ ጊዜ አዋጅ ኮማንድ ፖስት ባደረገው ግምገማ ሂደቱን ደረጃ በደረጃ ወደ መደበኛው የህግ ማስከበር የአሰራር ስርዓት ለማሸጋገር የሚያስችል መመሪያ ተዘጋጅቶ ስራ ውስጥ ተገብቷል። ይህ ትልቅ መሻሻል መሻሻልና በአገሪቱ የተፈጠረው ሰላምና መረጋጋት ተጠናክሮ የቀጠለ ሆነው አሁንም የሀገሪቱ የጸጥታ አካላት በአንድ ኮማንድ ተቀናይቶ እንዲሰሩ የሚጠይቁ ክስተቶች ሙሉ በሙሉ የተወገዱ አይደሉም። አንዳንድ ቦታዎች የሚታዩ ግጭቶች፣ በአውራ ጎዳናዎች መኪና አስቆሞ መዝረፍና መስታወቶችን የመስበር በጥቂት ቦታዎች ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎልና ረብሻ ለመፍጠር የመሞከር አንዳንድ አካባቢዎች ላይ በግለሰቦችና ድርጅቶች ቅጥር ግቢ ውስጥ የሚፈነዱ መሳሪያዎች የመወርወር የመሳሰሉ ጉዳዮች ይንጸባረቃሉ። እነዚህ ክስተቶች በውስን አካባቢዎች የተከሰቱም ቢሆን ከሕዝባችን ጋር ተጨማሪ ውይይት በማካሄድና በተግባር እነዚህን ሂደቶች ለማምከን ተጨማሪ የተጠናከረ ስራ መስራት የሚገባን መሆኑን የሚያመለክቱ ክስተቶች ናቸው። እነዚህና መሰል ጉዳዮችን ተከትሎ የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተደላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚለው ሀሳብ በህዝብ ውስጥ እንደሚንሸራሸር ለመገንዘብ ችለናል። ከዚህ ቀደም ለተከበረው ምክር ቤት ባቀረብኩት ማብራሪያ መሰረት በተደረገው የህዝብ አስተያየት ጥናት ወደ 82 በመቶ የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል። የአስቸኳይ ጊዜ አዋጁ ጸንቶ በሚቆይበት በሚቀጥለው አንድ ወር ጊዜ ውስጥ ጥልቅ ጥናት በማካሄድ ለተከበረው ምክር ቤት የጥናቱን ውጤት በማቅረብ የምናጸድቅበት ሁኔታ ይኖራል። ይህ ጥናት በሚቀርብበት ጊዜም በህገ መንግስቱ አንቀጽ 93 ንዑስ አንቀጽ 6 ሰ መሰረት ምክር ቤቱ ያቋቋመው የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድም አስተያየቱን አጠናክሮ ያቀርባል የሚል እምነት አለኝ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤቱ አባላት፣ የዲፕሎማሲ ስራ ዋነኛ ማጠንጠኛ ድህነትን በመዋጋት አገራችን በፈጣን ሁኔታ ከዚህ አስከፊ ነቀርሳ እንድትወጣ ሊያደርግ የሚችል የንግድ የኢንቨስትመንት የቱሪዝም ና ለልማት የሚሆን ፋይናንስ በብድርም ሆነ በእርዳታ እንድታገኝ የማድረግና በአጠቃላይ በኢኮኖሚ ዲፕሎማሲ ላይ ትኩረቱን ያደረገ እንዲሆን ማድረግ ነበር። ይህንንም ለማሳካት በሀገራችን በአካባቢያችንና በአህጉራችን እንዲሁም አቅማችን በፈቀደ መጠን በዓለማችንም ዙሪያ ሰላም ጸጥታና መረጋጋት እንዲኖር የተቻለን ሁሉ አቅማችንን አሟጠን መስራት አስፈላጊ ነው። ከዚህ አኳያ የሁለትዮሽ ግንኙነትን ለማጠናከርና የሀገራችንን ዘላቂ ጥቅም ለማስከበር ሳንታክት እየሰራን እንገኛለን። በተለይም ዋናውን ትኩረት በጎረቤቶቻችን ላይ አድርገን በመስራታችን ከሱዳን፣ ጅቡቲ፣ ኬንያ፣ ደቡብ ሱዳን እና ሶማሊያ ጋር ያለን ግንኙነት በጣም ጥሩ ደረጃ ላይ የሚገኝ ነው። ከቀጥታ ጎረቤቶቻችን አልፎ በምስራቅ አፍሪካ ሀገሮች በሩዋንዳና ዩጋንዳ፣ ታንዛኒያና ቡሩንዲ ጋር ያለን ግንኙነትም በተመሳሳይ መንገድ ሊገለጽ የሚችል ነው። ይህንን እጅግ በጎ የሆነን ግንኙነታችንን ይበልጥ ለማጠናከር በመሪዎች ደረጃ የሚደረጉ ኦፊሳላዊ ግንኙነቶችን የማድረግ ስራ ተጠናክሮ ቀጥሏል። ከሌሎች የአፍሪካ ሀገሮች ጋር ያለን ግንኙነትን ማጠናክረን እንቀጥላለን። ይህንን ለማድረግም ለማድረግ አገራችን የምትመራው የኢጋድ ማዕቀፍ በኩልም ሆነ በአገሯችን ፓን አፍሪካዊ ድርጅት በሆነው የአፍሪካ ህብረት የምናደርገውን ተሳትፎ አጠናክረን እየቀጠል እንገኛለን። ከዚህ ጎን ለጎን በአባይ ተፋሰስ ዙሪያ የናይል ኢኒሽቲቭ ማዕቀፍ እንዲጎለብት የጀመርነውን ስራ ሂደቱን በማነቃነቅ ዙሪያ ኢትዮጵያ መጫወት የሚገባትን ሚና እንድትጫወት እየተሰራ ይገኛል። ተጠናክሮም የሚቀጥልም ይሆናል። ከአህጉራችን አልፎ ከመካከለኛው ምስራቅ በተለይም ከጋልፍ ካውንስል ሀገሮችና ከእስራኤል ጋር የተጀመረውን መልካምና ጠንካራ ግንኙነት ከሀገራችን ዘላቂ ጥቅም አኳያ እየቃኘን የምናስቀጥለው ይሆናል። ከምስራቁም ሆነ ከምዕራቡ ዓለም ስትራቴጂያዊ ግንኙነት ካለን ቻይና፣ ደቡብ ኮሪያ፣ ሲንጋፖርና ቪየትናም ተደጋጋሚ የጉብኝት ልውውጦች በማድረግ ለጋራ ጥቅም እየሰራን እንገኛለን። በጅምር ላይ ያለውን የአሲያን አገሮች ግንኙነት ወደ ላቀ ደረጃ እንዲደርስ እንሰራለን። በቅርቡ በምዕራቡ ዓለም የተከሰቱ የአሜሪካው ፕሬዚዳንታዊ ምርጫ እንዲሁም የእንግሊዝ ከአውሮፓ ህብረት የመውጣት ውሳኔን ተከትሎ እስትራቴጂያዊ ግንኙነታችን ይበልጥ እንዲጠናከር በሚያደርግ ቅኝት እየተጓዝን እንገኛለን። ከአውሮፓ ህብረትና አባል ሀገራቱ ጋራ ያለንን ግንኙነት ለማጠናከር ከዓመት በፊት የተፈራረምነውን ስትራቴጂያዊ ግንኙነት ማዕቀፍ ተግባራዊ ማድረግ ጀምረናል። በሶማሊያ ዙሪያ ሰላም እንዲሰፍን አገሪቱ ወደ መልሶ ግንባታ እንድትገባና ህዝቡ መሰረታዊ የማህበራዊ አገልግሎቶችን እንዲያገኝ አዲስ ከተመረጠው መንግስት ጋር እጅግ ተቀራርቦ ለመስራት ስምምነት ያለ በመሆኑ ይህ እንዲጎለብት የበኩላችን ሁሉ እያደረግን እንገኛለን። በአፍሪካ ቀንድ የተከሰተውን የከፋ ድርቅ ለመቋቋም አገራችን ካላት ውስን ሀብትም ቢሆን ተከፋፍለን ህዝቡን ለመታደግ እየሰራን እንገኛለን። በተመሳሳይ ደቡብ ሱዳን ውስጥ እየከፋ የመጣውን ግጭት በሰላማዊ መንገድ ለመፍታት በሚደረገው ጥረት በቅርቡ በሀገሪቱ ፕሬዝደንት የታወጀው ብሔራዊ ዳያሎግ ሁሉንም አካላት ያካተተ እንዲሆን የማበረታታትና ከሰላምና ጸጥታው ባሻገር የአገሪቱ ኢኮኖሚ እያሽቆለቆለ እንዳይሄድ በንግድና በኢንቨስትመንት ለመተሳሰር ከዚህ ቀደም በሀገራችን በኩል እስከ ድንበራቸው ድረስ የሰራ ነው መንገድ ወደ ሁለቱ የክልል ከተሞቻቸው እንዲራዘም የማድረግ ስራ የኢትዮጵያ መንግስት እንዲሰራው በጠየቁን መሰረት ለዘላቂ የሁለቱ አገራት ወዳጅነት ማጠናከሪያ እንዲሆኑ የኢትዮ ደቡብ ሱዳን የወዳጅነት መንገድ ተብሎ ተሰይመው እንዲሰሩ በኢትዮጵያ መንግስት በኩል ይሁንታ ተሰጥቷል በአፍሪካ ቀንድ ውስጥ ሰላም እንዳይሰፍንና መረጋጋት እንዳይኖር አጥብቆ የሚሰራው የኤርትራ መንግስት ላይ ያለን ፖሊሲ ተጠናክሮ የሚቀጥል ሆኖ በአካባቢያችን ዘላቂ ሰላም ለማስፈን የሚያስችል ሁኔታ ለመፍጠር ተጨማሪ ጥረቶችና ስራዎች መስራት ያለብን በመሆኑ የሁለቱን አገሮች ወንድምና እህት ህዝቦች ጥቅም ሊያስከብር በሚችል ቅኝት የሚመራ ይሆናል። በአሁኑ ወቅት ከኤርትራ እየተሰደዱ የሚመጡ ወንድሞቻችንና እህቶቻችን ቁጥር በየቀኑ ከ150 እስከ 200 የደረሰ ሲሆን ከዚህ ውስጥ ወደ አንድ አምስተኛ የሚሆነው ደግሞ ወታደሮች መሆናቸው ሁኔታው ከወትሮም እየከፋ መሆኑን የሚያሳይ ነው። የኢትዮጵያ መንግስት ለወንድምና እህት ህዝቦች የሚያደርገውን አቀባበል በነበረው በወንድማማችነትና የትማማችነት መንፈስ አሁንም አጠናክሮ የሚቀጥል ይሆናል። አቅማችን በፈቀደ መጠን የትምህርትና ማህበራዊ አገልግሎቶች እንዲሁም ሙያ እንዲኖራቸው የማድረግ ስራ አጠናክረን እንቀጥላለን። በተቃራኒው ደግሞ የኤርትራ መንግስት ኢትዮጵያን ሊያተራምሱልኝ ይችላሉ በሚል ተስፋ ከተለያዩ አካባቢዎች የሚሰበስባቸውን ፍርፋሪ በመጠቀም አሰልጥኖና አስታጥቆ የሚልካቸው ጀሌዎች በአካባቢው ህዝብና ሚሊሻ እንዲሁም በጀግናው የመከላከያ ሰራዊታችንና ሌሎች የጸጥታ ኃይሎች ተመልሶ ነጋሪ ሳይቀር እየተደመሰሱና እየተያዙ ያሉ በመሆኑ ህዝቡና የጸጥታ ኃይሎቻችን ለፈጸሙት አኩሪ ተግባር የላቀ ምስጋናዬን ላቀርብላቸው እፈልጋለሁ። ሁኔታው ከምንጩ እንዲደርቅ በአገር ውስጥም ሆነ በውጭ የምንሰራውን ስራ አጠናክረን እንቀጥላለን።